ዌልካም ዌልካም፣ አሁን የምሳሳመው ጊዜ አለ። ለደስታ ጊዜ ህግ እናወሰናለው? እንዴ በደንብ እንዴ። ለኔ ደግሞ ህግ እንደመጣስ ደስ የሚል ነገር። እብደትህን አቁም። እብደቱ ቢያስደስትስ? አትጃጃ። ማበድ አሳቃይቶ እንጂ አስደስቶ እውትና አታውቂያትም ማለት ነው። እስኪ የምታውቀውን አንድ በል። በትኩስ ላብ የተሞላ ጥራሽ፣ በደስታና በስቃይ መካከል የሚወጣው የሙቀት ፍራሽ በስርቆት የማገኘው ቅመም ፍቅርሽ ሁሉም እኮ እብደት ናቸው። ታዲያ ለእኔ ሁሉም ውብና ልዩ ስሜት ፈጥ የበራለህ የሚመስል ቀሚስ በገለጥ ቁጥርነዋል አንቺ የምታደርጊውን ነው የማደርገው። እኔና አንቺ ያለንበት ሰዓትን ተመሳሳይ ነው እና አፋፍ ላይ ቆመሽ አንተ እንዲህ ነህ ብሎ ለመናገር የሚያስደፍር ንጽና ያለሽ ለዚህም እኮ ነው አብሬ ወልካም ወንድነትን እንድታሳይ ይፈልጋል።

እያንዳንዱ እርምጃዬ በበረከት የተሞላ ነው። እጄ እንደምን ብዬ ዘረጋለሁ። ወደ ራሴ ስመልሰው ግን ባዶ ነው። ቁማር ተወዳለ ማለት ነው። አሸናፊ ሆንኩ ብቻ። ብትሸነፍስ? አሸናፊ አይኖርም። ዋሴ፣ ጭንቅላቴ ሊፈነዳ ነው። ተስፋህም ፍሬ አልባ በለስ ሆነ። እንዳልረግም ፈራለሁ። ማንም ይረግም አላውቅም። ምናልባት ከበለሷ ፍሬ የሚጠብቅ ጌታ ከጨለምተኝነት ባይጠበቅ እንኳ፣ እንደ ጨረቃ ቀፍ ብላ የተሰቀለች ተስፋ ዋጋ አላት። ይዘን ባንጨብጣት በአንድ አስሳትም የሩቅ ብርሃኗ ግን ያጓጓል። አይ ዶክተር፣ ለጅልነቴ ምክንያት እየፈጠርክልን። ዋሴ የዋህነትህን እያረጋገጥኩልን ነው። ይሄ እንኳን ለእኔ ሸክም ነው። እንዴት በቀላሉ አሽቀንጥረህ ልትጥለው የማትችል ትልቅ ከባድ እምነት ነው። የታፈንክ ወይ ያሳደርኩ፣ በእምነት ነጻነትን የተጫነ ይመስላል። እንደዛ እንኳን አይደለም፣ ግን ያልከኝን አይነት ሰው መሆኔን ግን ጠራጠራለ። የሆንከውን ሁን፣ ያልሆንከውን ለመሆን ግን ማንነትን አትሰዋል። ድጋሚ የማያት አግኝቼ የማወራት መስሎኝ ነበር። ታቃለ። ህልም ብቻ ነበር የማይፈታ መቋጫ የሌለው ተራቅሼት ህልም እውነት ይሆናል። ሰዎች መቆም አትችልም አይደል ወይዘሮ? እንዴት መቆም እንደምችል አስፈልጋል። ከእያንዳንዱ እንቅስቃሴስ ጀርባ ዘበን የሚባል ሰው እንዳለ ታውቂያለሽ? አውቃለሁ። ዘበይ ታስፈልገኛለች። ነገር ግን አንዳንዴ ያላስፈላጊ የሆኑ ግድ የለሽም ነፍታ ይባል። እነዚህ አንዳንድ ነገሮች የኔን ትኩረት የማይፈልጉ ቢሆኑስ? ተራ ቢሆኑስ? በተለይ ሀረግ ጉዳይ ላይ የምታሳየውን መለሳለስ አልወጣችም። አንዲት ቢምቢ ከአንድ ቦታ ወደ አንድ ቦታ አበረረችና እኔ እሷን ተከትዬ መበረር አለብኝ ማለት ነው? ነገርኩህ እኮ ሀረግ ቢንቢ አይደለችም። የምታደርገውን ነገር በሙሉ የምታቅ ይሰሪ። ለእኔ ግን የምትታይ ክንፎቿ የተገነጣጠሉባት የወፍጮ አጩት መስልሀል። ኤርሚያስ ብቻ አይደለም ማለት ነው በእሷ እስስትነት አይን የታወረው። አይኔ አልታወረም ሊዲያ አረግ ላይ ግን ይሄን ያህል ጊዜ አላበቃ። ቀድመህ ላለ መስራት እንዲህ ማለት ይችላል። እኔ ስራውን አልሰራም አላልኩም። ከዚህ በላይ ዘቤ ትንሽ ቸር መሆን እንዳለብኝ ይሰማ። ቸርነት አረግን አያካትትም አይደል? አዎ ሞት አረልች አንኔ ወለች። እንደው ከመሞቷ በፊት ትንሽ ብንራራላት፣ ጊዜ ማባከን አይገባንም ዘቤል። አዎ አሁን ሁሉም ነገር ያበቃለ። የሆነ ሰው ሳያገኘት አይቀርም። ደምናውሽ ሪፖርቱ ቀጥታ የሚደርሰኝ ለእኔ ስለሆነ ማለት ከሌላ ሰው ጋር አብረሽ እየሰራሽ እንደሆነ የነገርሽ ነው ማለት ይቻላል። ግን የእሱ ሚና የፈረስ ነው። አልገባኝም። ፈረስ ያደርሳል እንጂ አይዋጋም። እና እሱ የጀመረውን እናንተ ትጨርሳላችሁ። ቁማሩን እኔ ራሴ አስጀምረዋለሁ። እኔ ራሴ ጨርሰዋለሁ። ሌሎቻችሁ የኔ ጨዋታ አድማቀሻ እና ማሸነፊያ ካርድ ነገር ሰማይ ነገሮች አልጋ በአልጋ ቢሆኑ ኑሮ አንድ ተራ ለሆነ ጩጬ የሰጠው ነበር። ችግር ፈተና ምናምን ብለን እንድታላዝም አልፈልግም። ምን ያህል ይሆናሉ ደስ ይላላ? ብቻ የመሮጥ አልፈልግም። ለማሸነፍ ደግሞ ተሸናፊ መኖር አለበት። ከእኛ ጋራ የሚወዳደሩ ባይኖሩ እንኳን እኛ ራሳችን መፍጠር አለ ሌላ አሪፍ ሀሳብ አለህ? እስኪ ንገረኝ። የረባ ሀሳብ አታስብማ። በልበል አታላዝንብኝ። ትንፋሽን ሰብሰብ አድርገህ አዳምጥኝ። ያ መክሰፍት የሆነ ልጅ ከእናንተ አስር ጠፍ እየፈጠነ ነው። ስሙን አትጥራብኝ። ብዙ ጊዜ ፎክራችሁ ነበር እኮ ልትገሉት አይደለም? አጠገብ መድረስ እንኳን አልቻላችሁ። ሰማኛለህ አሁን ለኛ አስፈላጊ ሰው ሆኗል። አትን ቦቅቦቅ ካንተ ስራ ጋር ምንም የሚያገናኘው ነገር የለም። ሰውዬ ምን መሰለህ መረጃዎችን በብርሃን ፍጥነት እየሰበሰበ ነው። እነዚያን ደግሞ ቀጣጥ ነው አረጋ መድረሱ አይቀርም። ጀላቱሁኑ ተከተሉት፣ ግን ቦታው ላይ ቀርማችሁ ትብኛ የምልህ ከኛ በፊት ከፖሊስም ይሁን በሌላ ሰው እጅ ላይ ከወደቀች ራስን አጥፋል። አለዛ ግን አንተን ካገኘው ስጋህን በጣጥሼ በኩርቱ ፌስታ ለዛች ውብ ለሆነችው ሚስትህ እልክላታለሁ። እያንዳንዱ እርምጃዬ ወደ አንቺ እያቀለ አቅፌሽ

እውነት ይሄንን የማደርገው ላንቺስ፣ እወድሻለሁ። ሴጣን ለደቂቃ ቢያንቀላፋና ዙፋኑን የሚወርስለት ሰው ቢያጣ ያለ ጥርጥር የሚጠቁመኝ አንቺ። ቆሞ እንደመጠበቅ አሰልቺ ነገር የለም። ኮቴ ኮቴላ ምን እየጠበቅሽው ያለሽው? እና ያልጠበቅሽ ኮቴ ስላልተገጣጠምልሽ እኮ ልትሰሚኝ አልቻልሽ። አስደነገጥከኝ። ልብሽ ንጹሕ ቢሆን ኑሮ አደነግጭም ነበር። አሁን እዚህ ምን ትሰራለህ? የትም ቦታ መገኘት እንደምችል እንድታቂ። ይመለከተኛል፣ ላይመለከት ይችላል ግን፣ እንዳትሳሳች ደግሞ። ይረዳሽ። ግድ የለኝ። በዚህ ሰዓት ሁለት ምርጫዎች አሉ። የትኛውንም ነገር ግን ለመወሰን ቆመ ብዬ እንደማላስብ እንድታቂ ነው። ይፈልጋሉ። እሺ፣ የጨዋታ ካርዶችን ንገረኝ። አንደኛው የሚገባኝንና አንቺ ጋር ያለኝን ገንዘብ ማግኘት። ሁለተኛውስ? ሁለተኛው ደግሞ እሱን ካልሰጠሽኝ አንቺን አንቆ መግደል። አሁን ከዚህ ሂድ። ዘበና አይመጣም እንዴ? ለምን? እስኪ ደውይለት። የረፈደ አይመስሉም። ከዚህም በላይ ልቆይብሽ ይችላል። ምን ጊዜ የማልሰጠው ነገር እና አልመጣ። የግድ መምጣት አለብህ። ኪሩቤል ኪሩቤል! ምን? አሁን አይቼው ነበረ እና ተከተልከው? እየተከተልኩት ነው፣ ግን ጭራውን ይዟል። የራስ ጉዳይ። ሄሎ ሄሎ። ሊዲያ ልጅ ቢሮጥ አባቱን አይቀድም

የትላንት ጸጸት የሚበላኝ የዛሬ ደግሞ ትርጉሙ የማይገባኝ የነገ ተስፋ የሌለኝ ሰው እንደሆንኩ እየነገርኩሽ ሊዲያ፣ ብኖርም ብሞትም ደንታ እንደሌለኝ እንድታቅር እየነገርኩሽ ደደባቱ እንጂ የመሰሪነት ሲናል ጭንቅላችን ተጠቀምበት። ማዘር፣ ምን ነው በዚህ ብርድ ኧረ ከኝ እንዳልሆነች በድፍረት መሰክራለሁ። በእርግጥ የእድሜ ጀንበር እየጠለቀች ሊሆን ይችላል። ግን ደግሞ የተጠላው የተገፋው፣ በተለይ ደግሞ የእኔ በምላቸው ሰዎች ልብ ውስጥ ዋጋ የሌለኝ ምንም የማትጠቅም አሮጊት ሆኜ መታየትን አልፈልግም። ስብናውት እጅግ ከፍ አድርጎ የሰቀለው ማንም ሊያወርዶ የማይችል የውድ ዋጋ ባለቤት ነው። ስለዚህ ሀረግዬ ትመጣለች ማለት ዋጋ ያለኝ ሰው ከሆንኩና ሀረግዬ የሚያፍቅር ከተሰማ ትመጣለች ማዘር፣ የእርሱን ዋጋ ማንም ዝቅ ሊያደርገው ወይ ደግሞ የሆነ ሰው ሊያረጋግጥሎት አይችልም። ዶክተር፣ ሀረግዬ ልጅ እንጂ ማንም ወይም ደግሞ የሆነ ሰው አይደለች። አቃለሁ ማዘር፣ አቃለሁ። ግን አንዳንዴ ደግሞ ስሜታዊ መሆን አንዳንድ ነገሮችን ሊጋርድብን ይችላል። ያው መጽሐፍ ውስጥ ምልክትን የምትሻቱ ነው ይሌል እምነት ላይ ብዙ አይደለውም። ግን ሰይጣን ራሱ የተመረጡትን ሊያሰጥ ብዙ ምልክቶችን ያደርጋል ይባላል። ዶክተር ወይ ማሰር አመሰግናለሁ። ምን አደረግኩ? ስልፈሰፈስ ወይም ደግሞ ስብረከራክ ጉልበት ሆንከኝ። የእኔ ሚና ማንነቱ መናገር ነበር። እርሶ ደግሞ ወደ አስገራሚ ጥንካሬ ቀየሩት። እስኪኒያ ነህለን አሁን ወደ ቤት ቢገባ አይሻልም? በንክክር ብስማማ መጠበቄ ነው። አላቋርጥም፣ እጠብቃታለሁ። እኛም እሱን እያደረግን ነው። ብቻ ነን። እኔ እንጃ፣ እንደዛ ማለት አልችልም። ጥሩ እሺ፣ እንደዛ እኮ እኔ የምልህ ብቻ ስማኝ። ቀጥል። ዛሬ በእርግጠኝነት ሀረግ የምናገኛት ይመስለኛል። አዲስ ነገር አለ እንዴ? ዶክተር መፍጠን ይኖርብናል። እውነት ድንቅ ነው። ምን ይመረዳል? ምናልባት ለኮም ዶክተር ያን ያህል አስፈላጊ መስሎ አልታየኝም። እነ ኮማንደር እንደ እኔ ቀድመው ነገሮች የሚቀጣጠሉ ከሆነ ሀረግን ቀድመው ከኛ ሊያገኟት ይችላሉ። በጣም ጥሩ ግን አንተ ታስፈልገኛለህ። እችላለሁ።

እባክህ እሺ በል። እግዚአብሔር ይቅደም። ከኋላ ከተለ። እሺ ሴትዮ፣ ኤርሚያስ ወዴት እንደሄደ እንደሄዳ ልነግር እንችላለሽ? እኔ በምን አውቃለህ? የኔ ልጅ እዚህ አብረሽ ተዘፍዘፈች ስዶልቷ አልነበር? እንዴህ በመሀል ስልክ ተደወለለት። ማን የደወለው? እንዴት ላውቅ ይችላለሁ? አላቅም አትበይኝ ሴትዮ፣ እዚህ የባጤው ቆጡም ስትለፈልፎ አልነበር? ከዛ በመሀል ተነስቶ ሄደ። መቼም የት እንደሄደ ይነግርሻል አልነገረ? ይኸውልሽ፣ ከነወንበርስ ሳልገለብጥሽ ንገሪኝ። ያው ዶክተር አደለ ሐኪም ቤት ተጠርቶ ሊሆን ይችላል። አታጃጅኝ አንቺ አሮጊት፣ ካልነገረኝ። ግምቴን እኮ ነው ልነግርሽ የምችለው፣ ካልነገረሽ የሆነ ከበድ ያለ ነገር አጋጥሞት ይሆናል። ምን ሆኖ ይሆን እየጠየቅሽኝ

ታርጋውን ቴክስት አድርጌልሃለሁ። በፍጥነት ተከታተለው። ሰውዬ መግጨቱ ምን አመጣው? እንቅስቃሴውን እኔ ተገኛለሁ። ስማይን ደግሞ እንዳያመልጥ በየደቂቃው ስልክ እንጠብቃለሁ። መቼም ልጆችን ትወዳችኋለህ አይደለ? አውቃለሁ። እና ደግሞ ያለባት እንዲያርጉ አትፈልግም። ስለዚህ ያልኩህን በፍጥነት ፈጽም እና አሳውቅን። ሄሎ፣ ዶክተር የት ደርስክ? የሆነ መኪና እየተከተለኝ ይመስለኛል። ዶክተር፣ ሸውደው፣ ሸውደው፣ ሸውደው። ዶክተር፣ እንዴ፣ ለምን የፖሊስ እንደማይሆን እኮ እርግጠኛ ነህ አይደል? እንዴ፣ አንተ በምን አወቅህ? ዶክተር፣ ኮማንደር ጓደኛ ነው አይደል እንዴ? እንቅስቃሴዎቹን እኮ ሊያሳውቅ ይችል ነበር። ልክ ልትሆን ትችላለህ ዶክተር፣ ላልሆንም እችላለሁ፣ ግን ደግሞ ትንሽ መጠርጠር እኮ አይከፋም። ያለበት አካባቢ ይመጣሉ። ቶሎ ታጠፍ ዶክተር፣ ቶሎ። የትነሽ የትነሽ የትነሽ፣ እኔ ፍቅር ሐረግዬ የትነሽ የትነሽ የእኔ ፍቅር የእኔ ፍቅር እንዳትለኝ፣ እና ማን ልበልሽ? ፍቅር በስም ይጥራኝ ያለ ቅጽል ተንጠልጣይ ነገር አሉት፣ ራስሽንም ጭምር ማለት ነው። አሁን ኤርሚያስን ተከተልከው ባልሽ ወፏ ሹክ ብላው እንደሆነ አላውቅም፣ ተሰውሮብኛል። ምን አታስቢ፣ ልጆች የሞተረኛውን እየተከታተሉት ነው። አያመልጣችሁም። ነጋብኩ ዘበነ፣ አይታየህም እንዴ? እስኬትም ሊሮጡ ይችላሉ፣ ግን ልጅ አባቱን አይቀርም። ኤውል ሀረግን በህይወት ይዟት ከመጣ ዘበነሙት ቀሚስ እንድትለብስ ነው የምመክረው። የሚያምርብኝ ይመስለኛል።